ምን አብዳለች ውዶች፣ ነቅላለች አይገልጽም? አብዳለች። አይ ሄሉ፣ በገዛ እጅሽም ቢሆን እንግዲህ አላቅም። ያብ ግን ምን አረገችክ? እንደዚህ አይነት ውሳኔ የወሰንክባት ምን አረገችክ? ምን በደለችክ? በጣም እንደ ተጎዳች ታውቃለህ። ለምን እሷ ላይ እንደዚህ ልትሆን ቻልክ? በዚህ ፍጥነት መለየት ባለብክ እራሱ እቺ ልጅ ሳት ማለት ወደ ህይወትክ ሰዓት መልስ እኮ መለያት ትችሉ ነበር። ደጋግሜ እኮ ነው ማውራው። ይሄን በቃ ውስጤ ስለተናደደ ውዶቼ ዛሬ እንግዲህ እና ሄሉ ቪዲዮ ላቋል ማለት ነው ውዶቼ። ሰላማችሁ በዚህ ትበልልኝ፣ እንዴት ናችሁልኝ? ደህና ናችሁን? ያለው እግዚአብሔር ይመስገን። በሰዓቱ ስላሰራው በጣም ይቅርታ ስራ ላይ ነበርኩኝ ውዶቼ ማለት ነው። ሄሉ እንግዲህ ቪዲዮ ላቃለች። ያቺ ማለት በፊት የነበረችው ፍቅረኛ ናት። እንግዲህ ቪዲዮን ይዛ የመጣችው በርግጥ ሄሉ አይደለችም። እንግዲህ እሷ ልታስጠነቅቅ ነበር ሄደችው። በጣም ደፋር ነሽ አንቺ ሴት ማለት ነው በጣም የእውነት፣ እህት የለሽም የእውነት ማለት ራስሽ ላይ እንዲደረግ ማትፈልጊው ለምን ሰው ላይ እንዲደረግ ፈለግሽ? ቢያንስ አንቺ ብታቂ ኖሮ እውነት ለፍቅረኛሽ ማለት ደስታ ብታስብ ኖሮ በጀመራ ከዮቴ ውጣ ቢለኛል ከዚህ በኋላ ከእሷ ጋር ተስማምተ ኖር ብለሽ መተው ነበረብሽ ብዬ አስባለሁ። እሱ ናይ ስላለሽ መመለስ አልነበረብሽም። ትሶክ የራስሽ ላይፍ ነው እና ስመጣ ምንድ ነው ሲያካብድ ነበር። ያም ማለት ነው ጋይስ እኔም የሚዲያ ሰው አይደለም ምናምን ሄሉና ትገፋፍታ የመጣች ራስ ቀጤ ተጎትቶ የመጣ ሲጀምር እኮ ሄሉ አይደለችም ያመጣች ግብ ግብ ስትፈጥሯ ነበር። ከናይጋ ማለት ነው በዛ ሰዓት እኮ ነው ወደ ሚዲያ የመጣ ደግሞ አታፍርም።

እችን ልጅ ባታመጣስ፣ እኔ እኮ አሁን ጥያቄ የሚፈጥርብኝ ባታመጣ ማለት በቃ ከዚህ በኋላ እኔ አልፈልግሽም ብለግ እችን ልጅ ሳጠራ መለየት ትችል ነበር። የእውነት ከባድ ነው ጋይስ እንጃ። ላቅን በጣም ናሳዘነችኝ ልጅቷ። ንግግሯ በጣም ነው ልብ ይመሰብረው። እኔ ቢሆንስ ብዬ ራሴን አሰብኩት። የእውነትን እንጃ። ሳስበው ብቻዋን በእርግጥ ብቻውን አልሄደችም። ይሄ ተንከሴ ሲሆነ ሰውዬ ነው ይዛ ሄደችው ማለት ነው እና በጣም ስላላስ ነበረ ከልጅቷ ጋር። እና በጣም አዘንኩ ጋይስ፣ ማለት በጣም አዘንኩ በትንሽ ጥፋት። በእርግጥ የወጣን ያበላሸ ሉል ነው። ዛሬም ነግም እላቸዋለሁ። ሉግም ሉል ምን አረገ ለምትሉ ለምትከራከሩ ማለት ነው። አሽቃ አባጡላ ማለት ነው። እሱ ነው የወጣን ያበላሸ። ዛሬም ያበላሸ አቅፏት ምናምን ምናምን ገባችሁ? ንግግሯን አይታችኋል? ንግግሯን ግን ሰምታችኋል? የሉልን በጣም ነው የሚደብረው። ሉድ የምትባል ሰውዬ ማለት ነው በጣም የእኔ እውነት፣ እኔን ፑ ብዬ ነው የምታፋት ኤሉ ከሉድ ጋር። በእርግጥ የራሷ ላይፍ ነው፣ ግን እንደዚህ በሱ ተጠርጥረሽ፣ በሱ ተሰድበሽ የምትጂ ፍቅረኛሽ በሱ ምክንያት ህይወትሽ ተበላሽቶ አቶሽ አተሽ ከሱ ጋ ገኖሽ ፑ ብዬ ነው መተፋሽን። ፑ ብዬ በጌጣ የእውነት እና ከህይወታችን ውጡ። በቃ እኔ አለውላት ከሱ በላይ ያስብላት አለው ነው አለ። አስቡት ንግግሩን፣ አይታችኋል። ሄሉ ዛሬ እንኳን ያልነቃሽም፣ ዛሬ እንኳን ምንፈልጎ ነው ሉል ከኔ ያላልሽም፣ ፍላጎቱን እንኳን ከንግግሩ መረዳት ነበረብሽ። ይለን ከህይወትሽ ልልም አድርገሽ ማውጣት ነበረብሽ እውነት ከባድ ነው ጋይስ። ማርያምን ሄሉ እንደዚህ አይቻት አላውቅም። እንደዚህ ሆና በጣም ኖ፣ ራሳን የጣለችው የጣለችውና የእውነት እኔ ቁርታ አርግልኝ፣ ቁርታ አርጉልኝ ውዶቼ። ያ በሚባሉ የተዋወቀችው ፍቅሩን የተቀበለችው ቀን የተረገመ ቀን ቢሆን ደስ ለኛል። እኔ ና በጣም በእርግጥ ልጁ ምንም አላጠፋም ማለት በፍጥነት ያችን ማምጣቱ ነው ጥፋቱ እንጂ ምንም አላጠፋም እያሉ ግን አሁን ያስጠላል። በቃ ስራ ያስጠላል። የተላላ ስትለካ ልጅቷ ጋር ማለት ነው ደግሞ በጣም ከባድ ነው። ልጅቷ የምትናገረው ነገር አስቡ። እንኳን ለሌላን አይደለም ለኔ ከብዶኛል ጋይስ። በጣም ንግግሯ በጣም ነው ልብ የሚሰብሩ እና በጣም ነው አዘንኩት ማርያምን። እኔም ባይ ያነቀኝ ነው ያያዋት ማለት በጣም የእውነት። እኔ ሉልን ጓደኛ ነው ብለሽ የምትከራከሪ ደግሞ በጣም ነው ይገርመኝ። ቀን እንዲያውም ቪዲዮ ልሰራ ነበር ወዶች፣ ማርያምን ልሰራ አቀናባብሬ ከዛ አልተመቸኝም ማለት ነውና ስትከራከር ነበር ሉል ምንም አላጠፋም ምናምን ያገዘኝ ነው ምናምን የታረቅሽ ነጋታ ህይወትሽ እንዲበላሽ ያደረገ እሱ ነው ከዚህ በፊት አግዞሻል ኦኬ እሱ እንስማማለን ግን ስቲል ልጁ እንኳን መመለስ እንደማይችል ነው እያደረገ ያለው ያልገባሽው ያልነቃሽው ሄለን ዛሬም አልነቃሽም እቅርታ እቅርታ አድርጉልኝ በቃ ምን ልበላችሁ፣ የአንዳንዱ ነገር ትኩረት ሰጥቼ ስለምሰማ ይሁን ስለማይሆን አላውቅም። የእውነት ትልቁን ህይወት እንዲበላሽ ያደረገው ሉልና ሉል ነው። ለሉል የምታሽቀብቱ ሴቶች ማለት ነው፣ ገደል ግቡ። የእውነት የራሳ እናንተ የራሳችሁ ላይ እንዲደርስ የማትፈልጉ ሌላ ላይ ሲደርስ እኔ እንጂ አላውቅም ደስ ይላችኋል። የራሳችሁ እናንተ ላይ እንዲደርስ ማትፈልጉ ሌላ ሰው ላይ እንዴት ነው ጓደኛችሁ፣ ጓደኛዬ ነው ጠማ ከብሮ መውዱ ጓደኛዬ ነው የምትሉት መጥቶ አስቡት። አይስማሙም፣ ያብና ሉል አይስማሙም፣ አስቡት። አንገቷ ስር ገብቶ ማለት ነው አውቆ ሆና ሆኖ ነው ያልነቃችሁ። ሄለን አሁንም የወነታ የወነትሽ ነው የሚጎዳሽ፣ ነገም ህይወትሽ ያበላሻል። ይሄ አንደኛ ተበላሽቷል። ልጁ እንግዲህ መቼም የእውነት በዚህ ደረጃ ሄለን ለመፈተን እንደዚህ ያደርጋል ብያለሁ። አስብም ልጁ የቆረጠላት ነው የሚመስለኝ። የእውነት ከባድ ነው። ልጁ በጣም ጨካኝ ይመስለኛል። ሳስቡ እያብ የሚባል ጨካኝ ነው። ሳስቡ ማለት ነው እንዴት ሰው በፍጥነት እንደዚህ አይነት ስራ ውስጥ ይገባል። በፍጥነት አላቅም ጋይስ። የእውነት ማውራ አይነ ጠፋኝና በጣም ናዛንኩት። እና አንድ መልእክት ልንገርሽ ሼላ ማለት ነው አንቺ አሰሚም ተመልካችን እያየሽ አይደለም። ኮሜንት ይከቻርሽ ማለት ነው ቢያንስ ራሱ እኔ የምትታረቂ አይመስለኝም። ልጁ አንቺን ሉል የሚባለውን ብታሪቂ ይፈልግሻል እሱ ያልገባሽው ማለት ነው። ይወድሻል፣ ያልገባሽው እሱ ነው። ለዛ ነው ህይወትሽ ስቅቅሉን ያወጣልሽ ማለት ነው። ስለዚህ ወደ ራስሽ ተመለሽ ከቻልሽ ከቻልሽ ቆምቤ ከተኛሽ አልጋ ላይ ሊሆን ይቻል፣ ሶፋ ሊሆን ይችላል። ተነሺ፣ አስቢ ቲንጋርጊ ለምንድን ነው እንደዛ ሊያረግ የቻለው? እንዲሁ ያ ጌታ ሆይ መዳና ለማፈቀደ ይሆናል። ወይም ጸሎት አድርጊ ወጸበል እንደ ባለፈው አድርጊ በቃ ፈጣሪ አልፈቀደም ሳስቡ ማለት ነው። ፈጣሪ ቢፈቅድ ኖሮ እቺን ምክንያት ፈልጎ ያች ሴት አመጣትምና፣ ወደ ፈጣሪሽ ተመለሽ። ይሄ ነው የሚልሽ ሄለን ማለት ነው። የራስሽን ጠብቂ በቃ። ልጁ ታቤት ድረስ እሱ እኮ ነው ላከ ሲጀምር ልጁ ታ በራሷ ብትመጣም ሂጂ በቃ እንደዚህ እንዲቆርጥላት ይፈልጋለሁ ነው አለ። ይሄን ቪዲዮ አይተሽ ካልተረዳሹ እንደቆረጠለት፣ ካልተረዳሹ በጣም ትጎጃለሽ። እና በጣም ከባድ ነው፣ ልከኛ እንደሽ አውቃለሁ። ግን ወደ ራስሽ ተመለሽ፣ ራስሽን አትጉጂ በቃ። ከዚህ በፊት የተጎዳሹ በቂ ነው። እንደውም ይሄ አጭር ነው፣ የእውነት በአጭር ጊዜ ነው። በእርግጥ ያው ጥፋትኝነት ስሜት ስለሚሰማሽ መሰለኝ እንደዚህ አይነት ውስጥ የገባሽው። እና ጠንካራ ሆነሽ ራስሽን አጠንቅቀሽ የተሻለ ቦታ የተሻለ ሰው ጋር አለቀ። ከሱ የተሻለ በውስጥ ማለት ነው። ውጩን ተውት፣ ይራገፋል ነገ። ስለዚህ ወደ ራስሽ ተመለሽ ኤለን። በቃ እኔ ይቅርታ እርጉልኝ። በአንቺ ዙሪያ ያሉት የአንቺን ደስታ የሚፈልጉ አይመስለኝም። ሉል የሚባለው ታይ ጥላትሽ ነው። ንቅ አሁንም ከቻልሽ ማለት ነው። እኔ ብዙ ማውራትን አልፈልግም። ጋይ አልችልበትም።